ይሄ ልፋድ መስራት ያዝ እሺ። አንተ በጣም ባለየ ነክ አስመሳይ። እኔ ላገባህ ነበር፣ እኔ አምኝህ ነበረ ግን በጣም ባለየ ነህ። ስጀምሩ ወንዶች ስትባሉ ጥርቅም ናችሁ እንዴ? ሶፊ ፉፉን በጥፊ ይሄ ነክ ላታምኙም ማለት ነው። ሳታገቢው ልታገቢው ነው ግድቁ ነው። ባለፈው ቶፊ የቀጠቀጠው ከምኑ ተሽሎት ነው እንደዚህ ያሚን ያሳር በጥፊ የምታጋጩ ማለት ነው። ከቀኝ ወደ ግራ በነገራችን ላይ ቲክታክሮች፣ ለምንድን ነው የሶፊ የጥፊ ጥርቅ ወስዳቸው ቲክታክ ላይ መቦስቱት? ባለፈው ማንጋ ነው እንደዚህ፣ አንድ ጊዜ ከአህሙ ጋር ማለት ነው። አህሙን እንደዚህ የሚን የሳር ስታላትመው ነበረ። አሁን ደግሞ ፎፉን ከአኗር እስጋ የላትም፣ ከቶፊቅ እስጋ የላትም። ያው የሁለታቸውን ብቻ ነው የተመለከትኩትና ደግሞ እኮ ጥፊዋ እንዴት ነው የሚጮኸው? ከልብሽ ነው እንደምትመቻቸው ቆይ፣ አንቺ ልጅ ከልብሽ ቅን በቀላለብሽ አለብሽ። ቶፊቅ በነገራችን ላይ ጠፍቷል። ለምን ጠፋ? ለምን ጠፋ? ቶፊቅ ጠፍቷል። እዲያሁን አሁን እያመንኩ ነው። እሮዚ ትክክለኛ ሚስቱ ናት እንዴ? ተያይዘው ጠፉ። ከውስ አዲስ አበባ መጣች። ጠፉ ጠፉ። አለማቸውን እየቀጩን ነው። አብረን ባለመስራታችን ቢነብረኝ ወላሂ ጨራሽ አይችልም። ምክንያቱም ውስጥ ያመነው ኮ አንድ ዓመት ምናምን አልፎኛል። አብረን እንደማንከፈልም እንደማንሰራም ካወቅኩኝ ግን የዛን የወሰነን ጊዜ ደግሞ በዚህ ልክ እኔ ላይ ዱላ ይበዛል ምናም ብዬ አላሰብኩም፣ ግን ያናህልን ትናል መከራ። ያለ ዱላው ግን ከምን የመነጨ መስሏል? የሰዎች ጉጉት ነው። በነገራችን ላይ ጉጉትም ቢሆን ማለት ነው ልክ አለ። ምክንያቱም እንዳልከው ሃምሳ ሃምሳ ከሆነን አትለያዩ ሆነ እንጂ የሆነው አንተ ካድካት ምናምን ውስጥ መግባት አይጠበቅባቸውም። አሁን እንዳልከው በአብረን ባለመስራታችን ቢደብረኝ ዋላሂ ጭራሽ አይችልም። ምክንያቱም ውስጥ ያመነው እኮ አንድ አመት ምናምን አልፎኛል። አብረን ደ ናቀቁ ሚስቴ እንደሆነች ነው። ምን አገባን? ጠመለስ መቼ ሚስቴ ብዬ ያመጣሁት እናንተ የምታስቡት ነው። ምታቆጣል መቼ ወላሂ ምር ነው። መቼ እኔ ተሳትቼ ሚስቴ ናት ብዬ አስታውቂያለሁ? ኒካህ አድርገናል ብያለው ልንጋባ ነው ሰው ያለው አራት ናቸው። እኔ ሁለቱ አይኑ እናቃለን፣ ግን ደግሞ ኢሳምን እናቃለን፣ ኢክራምን እናቃለን፣ ኢክራምን እናቃለን ከኢሳም ጋር እናቃለን። አሰላሙ አለይኩም ረህመትላሂ በረከቱ። እንዴት ናቸው? ወደ ቤተሰብ እናያለው። እኔ የምለው እንደዚህ አይነት ሰዎች ግራ የሚያጋቡኝ እኔም ብቻ ነው ወይንስ እናንተንም ጭምር ነው? ሲሪየስሊ ማለት እንደዚህ በሰው ህይወት ጥልቅ ብለው እኔ አውቅልሃለሁ እኔ ያልኩት ካልሆነ ብለው ግግም ስግጥ የሚሉ ሰዎች የምሬ ነው የምላቸው። በጣም ነው ግራ የሚያጋቡኝ ማለት የራሳቸው ህይወት የላቸውም ነው ለራሳቸው ህይወት የሚያስቡት የለም ነው ወይንስ ምንድን ነው ለምንድን ነው እንደዚህ የምትሆኑት ገና ለገና ሜዳ ላይ ለምታውቁት ካፕል ለነበሩ ሰዎች እነ ኢሳም እና እነ ኢክራም ብቻ ሳይሆኑ ሌሎችም አሉ እንደዚህ ካፕል ሆኖ ካፕል ማለት ደግሞ ጀስት በቃ የስራ ባልደረባ ጓደኝነት ማለት ነው ከዚህ ያለፈ ነገር የለውም በቃ ትርጉሙ ማለት ነው ካፕል የስራ ባልደረባ ጓደኝነት ነው በቃ ካፕል ሆኖ መስራት ማለት ነው እና እንደዚህ አይነት ሰዎች ደግሞ በቃ ከሌላ ሰው ወይ ሴቷ ወይ ወንዷ ከሌላ ሰው ጋር ከታየ ወይ ደግሞ ሲሰራ ከታየ አንተ ከከሌት ውጭ አንቺ ከከሌት ውጭ ተብለው በቃ እንዳለ የስድብ ናዳ ነው የሚወርድባቸው ለምንድን ነው ግን ምን ይመለከተናል እንዴ የሚዲያ ስራቸውና ላይፋቸው የተለያየ ነው እኮ ልታውቁት የሚገባ ነገር ማለት ነው ሲቀጥል ደግሞ ወደ ኢሳምና ወደ ኤክራም ስመጣ ኤክራም እና ኢሳም ኢንተርቪው በሚደረጉበት ታይም ምንድን ነበረ ኤክራም ስትል የነበረው ቃል በቃል እኔ ኢሳምን ኢሳም ጋር ሆኜ ትዳር የለም ባል አይመጣልኝም ወንዶች አያምኑኝም በቃ ባል አድርገው ወይ ደግሞ እንደሚያገባኝ አድርገው ነው የሚያስቡት የሚያምነኝ የለም ትዳር አይመጣልኝም ብላለች በጭራሽ ብላለች እና ይህንን ነገር ቃል በቃል የተደረገችው ምናልባት ኢሳምና ኤክራም ኢንተርቪው ብላችሁ ሰርች ብታደርጉ ሊመጣላችሁ ይችላል ይሄን ኢንተርቪውን ያንኑ ቀን የሰማሁት በማን ቻናል እንደተፖስተ አላውቅ። እና ይህን ያክል እንደዛ ብላ በግልጽ ተናግራለች። እያንዳንዱ ንግግራቸው ላይ ደግሞ ግልጽ የሚያደርገው ነገር አለ፣ የተረዳኋቸው ነገር አለ። ገብቷቸዋል ኢሳምንም ሆነ ኢክራምን የተረዳሁበት መንገድ አለ። በቃ ሚዛናዊ መሆን አለብን እኮ አንዳንድ ጊዜ ሰው ለመረዳትም ለማስረዳትም ሚዛናዊ መሆን አለብን። እና ሴት ልጅ ደግሞ በነገራችን ላይ ከጊዜ ጋር ነው የምትራመደው። የሴት ልጅ እድሜ ከጊዜ ጋር ነው የሚሄደው። በተለይ ያላገባች ከሆነ ማለት ነው። እዚህ ጋር ልትይዙት የሚገባ ወይደግሞ ልታሰምሩበት የሚገባው ነገር ሴት ልጅ ካላገባች ከሀያ አምስት ዓመት በላይ ከሆናት ማግባት ትፈልጋለች። በቃ ማንኛውም ሴት ማለት ነው እና ዝም ብላ ጊዜው መግደል አትፈልግም። ስለዚህ ወንድ ልጅ ደግሞ ሰላሳ ዓመትም ሆነ አርባ ዓመትም ሀምሳ ዓመትም በስልሳ ዓመቱ ያገባል፣ ችግር የለበትም። በቃ እስከኖረ ድረስ ያገባል። ሴት ልጅ ግን እድሜዋ አልፏት ብታገባ ከባድ ነው ለሷ ማለት በቃ አንደኛ ልጅ ከመውለድ አንፃር ብዙ ብዙ ነገር አለ። የሴት ነገር ታውቁታላችሁ እና ምንድን ነበር እንደውም አንድ ጊዜ እንደዚህ እየጠየቃቸዋት በነበረ ሰዓት አንድን ነገር ከያዝኩኝ በእጄ ብላ ማለት የውሃ እቃ ይዛ ይህን ነገር ማልቀቅ ካልቻልኩኝ ሌላ መቀበል አልችልም አለች ያኮ ለእናንተ ትልቅ ትምህርት ነው እነሱ ተስማምተው ነው እኮ የተለያዩት እነሱ ተነጋግረው ነው የተለያዩት ግን ነገር የሚያቀሳስረው ማነው ሜዳ ሚዳ ላይ ያለ ሰው ከርታሃት ከርቶሽ፣ በቃ ማለት አንዳቸውን ለአንዳቸው ለምን አጣጥላቸዋለን? በቃ እነሱ ተስማምተው ወደው ፈቅደው ነው። እነሱ ሲጣሉ ሲጨቀጨቁ አላየንም፣ ግን እኛን እንዲጨቃጨቁ የግድ በቃ ነገር የምንቆሰቁሰው ማለት ነው። ኢሳም ደግሞ ማላገባትን ሲል እድሜው እንዲሄድ አልፈልግም፣ በቃ እኔ ለእሷ ብዬ ነው የተውኳት፣ ህይወት መኖር አለባት ማነው ማግባት አለባት ምናምን ብሎ ለማስረዳት ሞከረ። ብዙ መንገድ ማለት ነውና በቃ እንረዳው። ምን አደረገ በቃ ተጠቃቅመው ምናምን፣ ሁለታቸውም ተጠቃቅመው አሪፍ ነበሩ፣ ሰው ጋር ተቀባይነት ነበራቸው። ገብቷቸዋል በቃ ሰሩ አደለ። አሁን ደግሞ መስራት አንችልም አሉ። በቃ በጭራሽ አንመጣም እንሻላ አንመጣም ነው ያለው ኢሳም ኤክራምም እንደዛው በቃ ፍላጎት ይላቸው። ይህም ደግሞ በመካከላቸው ምን እንዳለ እነሱ ናቸው የሚያውቁት። በቃ እስከ መጨረሻው የተለያዩበት ቃል የተገባቡበት፣ ወይ ደግሞ እስከ መጨረሻው የማይገናኙበት የሆነ ነገር ተፈጥሮ ይሆናል። የግድ የሰው ህይወትን ፈልፍለን ልናውቅ ግዴታ የለብንም። ሶ አይ ነው እኔ በነገራችን ላይ ሳልረዳችሁ ቀርቼ አደለም። እኔ ለራሱ እንደዚህ የለመድኳቸው ከፕል የነበሩ ሰዎች ቢጋቡ እኔ ቢጋቡ ብዬ ከመመኛቸው ሰዎች እነ ኢክራምና ኢሳምን ነበሩ። ግን ደግሞ ካልሆነ አልሆነም። በቃ የእኔ ምኞት የኔ ፍላጎት እነሱ ላይ የግድ ልጭንባቸው አልፈልግም። እኔ ማን ነኝ? ምን አገባኝ? አይመለከተኝም። በቃ ጥሩ ምኞት ልመኝላቸው ይችላለሁ። አሁንም ቢሆን በቃ ለሁለታቸውም የተሻለ ህይወት፣ የተሻለ ኑሮ ይስጣቸው። አለቀ። ከዚህ ውጭ ሌላ ምንም ላደርግ አይችልም እና እንደዚህ እንቅፋት መሆን የለብን። ናዲን ስለሚወዳት ምናምን አይደለም። ናዲ ገር የሆነው በቃ ሰው ጋር ተቀባይነት አገኘ። እሱ ደግሞ ግልጽ በግልጽ ተናግሯል። መስራት ይፈልጋሉ፣ ሚዳ ላይ መቆየት መስራት ሀታ እንደነበር ሲል ነበረ፣ ፊልም እስከ መስራት ደረጃ ድረስ እና አብራ የምትሰራ ሴት ይፈልጋል ማለት ነው። የምታበረታታ ሁል ጊዜ ሚዳ ላይ የምታበረታታ አብራ የምትሰራ ምናምን። እኛ ደግሞ ጥሎብን ወንድና ሴት ካልሆኑ አናይ ቪዳቸው ቫይራል አይወጣ ተቀባይነት የለው ሰው እነሱም ወደ አይደለም አንዳንድ ጊዜ እና ለማንኛውም በቃ ይመቸው እሷም ይመቻት። እሷ እኮ አልከፋትም ደስተኛ ነኝ ብላለች። እሱም ደስተኛ ነው። በቃ ይመቻቸው። ዋናው ደስታ ደስታቸውን አለማጣታቸው ዋናው፣ አይክፋቸው አይደለም። እሷም እየሰራች ነው፣ እሱም እየሰራ ነው። ቀሪ የምር ማለት ነው። ሁለታቸውም እንዲህ ተከፍተው ማየት አልፈልግም። ሁለታቸውንም መወዳቸዋለሁ አከብራቸዋለሁ፣ ኢሳምንም ኢክራምንም ግን ደግሞ ምኞት አልተሳካም ብዬ ለምን ኢክራምን ተውካት ለምን ኢሳምን ተውሹ ካለ ፍላጎታቸው ምንም ሆን ነገር የለም። ማንም ሰው ካለ ፍላጎቱ ምንም ነገር ሊያደርግ ስለማይችል ማለት ነው። እና አንድ ሰው ስንወደው መብቱ ልናከብርለት ይገባል እንጂ መብቱ ልንገፋበት አያስፈልግም። በቃ ያንን ነገር ነው መረዳት ያለብን። ለማንኛውም ውድ ቤተሰቦች ካስከፋችሁ ይቅርታ። እኔ የመሰለኝን ሀሳብ ነው እዚጋ አምጥቼ የምናገረው ማለት ነው። ሌላው ያው እነ ሶፊና ቶፊቅ እነ ፉፉ ናቸው። እንግዲህ ፉፉ ምንድን ነበረ? ቶፊቅ አሁን የአንገት ሀብል ወርቅ ሰጥቷታል። ሶፊና ቶፊቅ ይህንን ነገር አይቶ አይለቅሽም፣ ና ጠንካራ ሁኚ ምናምን አይነት ነገር መልክት ሲያስተላልፍ ነበር። ና አይ ቶፊቅ አሁንስ አሁንስ እያጠራጠረ የነሮ ዚጋ የውነት ነው እንደሚስት የሆነው ሰዎች ይህ